ፋኖ ታላቅ ድል በተጎናጸፈበት የአዲስ አበባ የቅርብ ርቀት ውጊያ በርካታ የቡድንና የነፍስ ወከፍ መሳሪያም ፋኖ በእጁ ገብቷል። ወታደራዊ ትርጉሙ ብቻ ሳይሆን ፖለቲካዊ ጠቀሜታውም ጎላ ያለ ነው የተባለለት የዛሬ ማለዳውን የፋኖ ድል በዜናችን በዝርዝር አሰናድተነዋል። የፋኖ መሪውን ማብራሪያ ሰጥቶበታል። ሙሉውን ከዜናችን የሚሰሙት የሰዓቱ ቀዳሚ መረጃችን ነው። ህወሓትና ብልጽግና ከጌታቸው ረዳ ስምረት ፓርቲ ጋር የሰመረ ሴራቸውን በአማራ ህዝብ ላይ መጎንጎን አላቆሙም። በሚዲያ እየተጣሉ በአማራ ጉዳይ ግን የሚሰባሰቡት ሶስቱ ኃይሎች ወልቃይትን በተመለከተ ተናበው የሚሰሩትን ደባ ችኮላቸው አጋልጦባቸዋል። አብይ ሱሉልታ ላይ፣ ታደሰ ወረደ ደግሞ ከመቀሌ ሆነው በጥቅሻ የተግባቡበት አማራን የማዳከም ሴራቸው ዛሬ በግላጭ ወጥቷል። ህወሓትም ለሌላ ጦርነት ኃይሉን በሶስት አቅጣጫ ወደ አማራ ክልል አስጠግቷል። ሙሉውን ከዜናችን ታድምጡታላችሁ። የብልጽግናው ጄኔራል ጎጃም ላይ ዝተዋል። በአንጻሩ ፋኖ በበኩሉ የፍርሃት ጩኸት ነው ሲል ለብልጽግናው ጄኔራል ምላሽ ሰጥቷል። ዛሬ በፍኖ ተሰላም የሆነው ምንድን ነው? የብልጽግናው ጄኔራል ሲያሰሙ ዛቻ ምን ይላል? የጣና ዜና በሰዓቱ የሚያስደምጣችሁ ሌላው መረጃ ነው። ሰዓቱን ጠብቆ ይቀርባል። የአረጋ ከበደ ካቢኔ በክልሉ ሁለት አደገኛ ጥፋቶችን ለመፈጸም ዝግጅቱን ጨርሷል፣ ይላሉ የጣና ቴሌቪዥን ምንጮቻችን። ከባህር ዳር ባደረሱን መረጃ የራሱን ሀሰተኛ የትምህርት ማስረጃ ቤቱ አስቀምጦ በክልሉ የሚገኙ በሀሰተኛ የትምህርት ማስረጃ የሚጠቀሙትን ሰነድ አጣራለው ሲል አንድ የክልሉ ከፍተኛ ባለስልጣን አጣሪ ኮሚቴ አዋቅሮ ራሱ የኮሚቴው መሪ ሆኗል። መምህራንና የጤና ባለሙያዎችን ጨምሮ ከአስር ሺ በላይ የመንግስት ሰራተኞችን የማባረር ዝግጅቱም በአራቱ የብልጽግና ባለስልጣናት የተዋቀረው ኮሚቴ እያስኬደው መሆኑን ምንጮቻችን ተናግረዋል። በአማራ ክልል እየተካሄደ ያለው ምንድን ነው የሚለውን ዝርዝር መረጃ አሰናድተነዋል፣ እናስደምጣችኋለን። እነዚህና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያዘጋጀነው የሰዓቱ መረጃችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ፋኖ በብልጽግናው ወታደር አዛዥ ላይ እርምጃ ወሰደ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ራምቦ ክፍለ ጦር ዛሬ ከንጋቱ ጀምሮ በወሰደው ድንገተኛ የተጠና ኦፕሬሽን የብልጽግናን ምሽግ መስበሩንና መስመራዊ መኮንኑን ጨምሮ በበርካታ የብልጽግናው ሰራዊት ላይ እርምጃ እንደወሰደ አስታውቋል። ዛሬ ማለዳ በተካሄደው ብርቱ ውጊያ የብልጽግናው መተማመኛ ምሽግ የሰበረው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ምክትል መቶ አለቃ ነብዩ ካሳውን ደበሌ የተባለውን የብልጽግና ሰራዊት መስመራዊ መኮንንን እርምጃ እንደወሰደበት አረጋግጧል። ከምክትል መቶ አለቃው በተጨማሪም ከአስር በላይ የብልጽግና ሰራዊት በጥቃቱ እርምጃ እንደተወሰደባቸው የአይን ማኞች ጨምረው ገልጸዋል። በፕሮፌሰር አስራት ወልደየስ ልደት ማግስት ዛሬ ከንጋቱ 11 ሰዓት ከሸዋሮቢት ማረሚያ ቤት ዙሪያ የተካሄደው ውጊያ የብልጽግናውን ሰራዊት መተማመኛ ምሽግ ከመስበሩን ባለፈ ስናይፐርና ብሬንን ጨምሮ በርካታ የነፍስ ወከፍ መሳሪያ ለፋኖ ገቢ ሆኗል። ይህን ጥቃት ተከትሎም የብልጽግናው ሰራዊት የኃይል መሳሳ ስለደረሰበት ከማዕከል ተጨማሪ ኃይል እንዲገባለት በመጠየቁ ከደብረ ብርሃንና ከኬሚስ ኃይል ማንቀሳቀሱ ተሰምቷል። የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር በዛሬ ማለዳው የተቀናጀ ጥቃት አራቱም ሻለቆች ተሳታፊ ሲሆኑ የይፋት አውራጃ መናገሻዋን ሸዋ ሮቢት ከተማን ሙሉ በሙሉ ከበባ ውስጥ ያስገባ መሆኑን የኮር ሚዲያና ኮሚኒኬሽን አስታውቋል። የዕለቱ ተጋድሎ በክፍለ ጦር ዋና አዛዥ አርበኛ ቸሬ ተክሎ የተመራ መሆኑን የገለጸው የኮር ሚዲያና ኮሚኒኬሽን ክፍል በወሰርን የተጠናና የተቀናጀ ኦፕሬሽን በ04 ቀበሌ ዋንዛ የሚገኘው የጠላት ምሽግ የተሰበረ ሲሆን ይህን መረጃ እያደረስናችሁ ባለበት በዚህ ሰዓት ሙሉ የሸዋሮ ቤት ከተማ በእኛ አካባቢ ውስጥ ናት ብለዋል። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አክሎም እየተካሄደ ባለው ጠንካራ ወደውጊያ አራት የራምቦ ክፍለ ጦር ሻለቃዎች ከኮሩ ቃኝ ጦር ጋር ጥምረት በመፍጠር ነው። በዚህም የጠላት ብልጽግና ሰራዊት በርካታ አባላቱ ከጥቅም ውጭ ነውበታል። በግዙፉ የሸዋሮ ቤት ማረሚያ ቤት አካባቢ በተካሄደው ጠንካራ ወደውጊያ ። ጠላት ሲጠቀምባቸው የነበሩ የጦር መሳሪያዎች ለፋኖ ገቢ ሆነዋል ሲል የማለዳውን የተጋድሎ መረጃ ለጣና ቴሌቪዥን አደርሷል። በውጊያው ለፋኖ ገቢ የሆኑት የብልጽግና መሳሪያዎች ስናይፐር፣ ብሬንና ክላሽንኮቭ መሆናቸውንም የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የብልጽግናው ሰራዊት የኃይል ማንቀሳቀስ ስራ እየሰራ መሆኑን የገለጸው የኮር ሚዲያና ኮሚኒኬሽን ክፍል የበር መዝጋት ስራ ሌሎች የዙ ክፍሎች እንዲያደርጉ ጥሪ አቅርቧል። የአማራ ፋኖ በዚህ የክረምት ወቅት የብልጽግናውን ሰራዊት አይቀጡ ቅጣት በመቅጣት የአማራን ህዝብ ከብልጽግና ነጻ ለማድረግ ብርቱ ትግል እያደረገ ይገኛል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የሚዲያና ኮሚኒኬሽን ክፍል ኃላፊ አርበኛ አዶና ያበበ ተከታዩን መረጃ አድርሶናል። እሺ፣ አመሰግናለሁ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሚዲያና ኮሚኒኬሽን ኃላፊ ፋኖ አዶና ያበበ ነኝ። ዛሬ በሸዋ ግንባር በተለይም በሸዋ ሮቢት አካባቢ የጥላት ብዙ ምሽጎች ተሰብሯል። በዚህ አውደ ውጊያ ውስጥ ከፍተኛ የሆኑ የሰራዊት መኮንኖች፣ አመራሮች ተደምሰዋል። እንዲሁ የጠላት ካምፕ ጥላት ምሽግ አድርጎበት የነበረው አይደፈርም ብሎ የሰራው ምሽግም ተሰብሯል። በዚህ ምሽግ ውስጥ ከፍተኛ የሆነ የመሳሪያ በተለይም ከነፍስ ወከፍ መሳሪያ ጀምሮ እስከ ቡድን መሳሪያ ብሬን፣ ስናይፐር ተተኳሾች፣ ሎጂስቲኮች ጭምር ተማርከዋል። በዚህም ብዙ የእግረኛ ወታደሮች፣ ኮማንዶች ተደምሰዋል። አብዛኞቹ እጅ ሰጥተዋል። በሸዋ ግንባር በተለይም ደግሞ ሸዋሮቢት ዜሮ ስምንት እና ዜሮ አራት ቀበሌዎች ላይ በሸዋሮቢት ዙሪያ ካምፕ አድርጎ ምሽጎች ሰርቶ ሰፍሮ የነበረው ወታደራዊ አመራሮች ሙሉ ለሙሉ ተደምሰዋል። አሁን ሙሉ ለሙሉ የምሽጎች እና አብዛኞቹ የከተማ አካባቢዎች በፋኖ ቁጥጥር ውስጥ ናቸው። በሸዋ ግንባር ያለው መረጃ ይመስላል። አመሰግናለሁ። ወደ ተከታዩ መረጃችን አለፍን። ፋኖን በሚገባ አዳክመነዋል ጄኔራሉ። የተዳከመውማ ራሱ ብልጽግና ነው። ፋኖ ባለፉት ሁለት ወራት ያደረግናቸው ተጋድላዎች በቀጠናው ያለውን የጽንፈኛ መዋቅር በትነነዋል አቅሙንም አሳጥተነዋል ሲሉ የብልጽግናው ጄኔራል ሶፊያን ማምር ተናግረዋል። የብልጽግናው ሰራዊት ስድስት መቶ ሁለተኛ ኮር ዋና አዛዥ ጄኔራል ሶፊያን ይህንን የተናገሩት በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ባካሄዱት የሁለት ወራት የሰራዊቱ ግዳጅ አፈጻጸም ግምገማ ላይ መሆኑን ምንጮቻችን ተናግረዋል። ዛሬ በፍኖተ ሰላም የተካሄደውና የባዲን የዞን ካድሬዎች በተገኙበት የብልጽግና ሰራዊት አዛዦች የግዳጅ አፈጻጽም ግምገማ ድካማችን ፍሬ አፍርቷል። አሁን በያዝነው አፈጻጽም ከቀጠልን በመጭወር ዞኑን አስረክበናችሁ እንወጣና በሚሊሻ ሰላም ታስከብራላችሁ ሲሉ ጄኔራል ሶፊያን መናገራቸው ተሰምቷል። ውይይቱን የተከታተሉ የጣና ቴሌቪዥን ምንጮቻችን በበኩላቸው የዛሬ ዓመት በዚህ ሰዓት የብልጽግና ጄኔራሎችም ሆኑ የባዲን ካድሬዎች ጥላቸውን እንኳን አያምኑም ነበር አሁን ግን ከተማ ውስጥ ያለአጃቢ መንቀሳቀሳቸው ሲገርመን፣ ጭራሽ ሲሆኑ ከፋኖ ነጻ ሆኗል፣ የለቀማ ስራውን ሚልሻ ያከናውነዋል ብለው መናገራቸው አስደናቂ ነው። በዚህ ደረጃ መተማመን ያገኙት ከምን የመጣ እንደሆነ ፋኖ ራሱን ሊጠይቅ ይገባል። በተለይ ሚዲያዎች ደግሞ የበለጠ ራሳቸውን ሊጠይቁ ይገባል። ምክንያቱም የፋኖ ትግል በጀመረበት እንዳይቀጥል የውስጥ አንድነትን በማጥፋት ልዩነት እንዲስፋፋ ያደረጉት፣ ሁልጊዜ የድል ዜና ብቻ እየዘገቡ ፋኖ ራሱን እንዳይገመግም ያደረጉትና አንዱን ፋኖ ከሌላው ፋኖ እያወዳደሩ ስለቆዩ ራሳቸው ሊፈትሹ ይገባል ብለዋል አስተያየት ሰጪዎች። አክለውም የብልጽግና ጄኔራሎች ከዓመት በፊት ያለ ሄሊኮፍተር አይንቀሳቀሱም ነበር። ዛሬ ግን እንኳን ጄኔራሎቹ ይቀርና ከአድሬውም ከዞኑ ከተማ ተነስተው ወደ ወረዳዎች በቀላል ኃይል እየተንቀሳቀሱ ህዝቡን ከልክ ያለፈ ግብር እያስከፈሉ ነው። በዚህም ማህበረሰቡ ለከፋ ችግር ተዳርጓል ብለዋል። ከቅርብ ጊዜያት ወዲህ ፋኖ የከተማ ኦፕሬሽን ለመስራት መቀዛቀዝ ይታይበታል ያሉት ምንጮቻችን በዚህ የተነሳም የብልጽግና ሰዎች በማህበረሰቡ ላይ ከልክ ያለፈ ግፍ እየፈጸሙ ነው። የዛሬው መድረክ የመፈጠር ምክንያትም ፋኖ አንድ ልብ ዘማች ሆኖ ያለመታገሉ ውጤት ነው ሲሉ ሀሳብ አስተያየታቸውን ሰጥተዋል። በሌላ ዜና የብልጽግናው ጄኔራል በዚህ ደረጃ በድፍረት የተናገሩት የውስጣቸውን ሳይሆን የሥነ ልቦና ጦርነት ለመክፈት እንጂ እውነታው ጄኔራሉ ከተናገሩት በተቃራኒው ነው ሲሉ የሚናገሩት አስተያየት ሰጪዎች በበኩላቸው ከሁለት ቀናት በፊት ከዚሁ 602ኛ ኮር ከርተው ፋኖን የተቀላቀሉ የሰራዊቱ አባላት የሰጡት ምስክርነት የብልጽግናን ሰራዊት አቅም መዳከሙን ነው። አዛዦቹም ቢሆኑ እንኳንስ በመኪና ያላጃቢ ሊንቀሳቀሱ ይቅርና በሄሊኮፍተርም ለመንቀሳቀስ የጎርጎራው ጥቃት ስጋት ፈጥሮባቸዋል በማለት ነበር። ስለዚህ የጄኔራል ሶፊያን ማምር ንግግርም አለን ለማለት ያህል እንጂ የሰራዊቱ ቁመና ተመናምኖ አቅሞም ተዳክሟል ይላሉ። መረጃዎቻችን እንደቀጠሉ ነው። ብአዴን የቢሮክራሲ ንቅለ ተከላ ሊያደርግ ነው። በአማራ ክልል የብልጽግና አባል ያልሆነውን በሙሉ ከስራ የማሰናበት ዘመቻ ነው የተጀመረው ሲሉ የጣና ቴሌቪዥን ምንጮች ተናገሩ። ድርጅቱንም ብአዴን በክልሉ የቢሮክራሲ ንቅለ ተከላ ቅድመ ዝግጅት ነው ብለውታል። በአማራ ክልል ከ10,200 በላይ የመንግስት ሰራተኞች ሊባረሩ መሆኑን መዘገባችን ይታወሳል። ይህን መረጃ አስመልክቶ ለጣና ቴሌቪዥን ተጨማሪ መረጃ ያደረሱን ምንጮቻችን በበኩላቸው ሰራተኞቹን በጅምላ የሚያሰናብተው ልዩ ቡድን የሚመራው በክልሉ ርዕሰ መስተዳድር አቶ አረጋ ከበደ መሆኑን ገልጸው ዶክተር ሙሉነሽ ደሴ፣ ዶክተር ድረሳሉና ዶክተር አብዱ ሁሴን የቡድኑ ኮር አባላት መሆናቸውን ገልጸዋል። እነዚህ አራት የባዲን ቁልፍ ባለስልጣናት የሚመሩትና በክልሉ ከ10 ሺህ በላይ ሰራተኞችን እንዲያሰናብት የተዋቀረው ኮሚቴ በክልሉ ሲቪል ሰርቪስ ኮሚሽነር በአንቺ አምላክ ግብረ ማርያም አማካኝነት እንዲፈጸም መመሪያ ወርዷል ሲሉ ምንጮቻችን ተናግረዋል። የኢትዮጵያ ሰራተኞች ኮንፌዴሬሽን ሁሉም ሰራተኞች መነሻ ደሞዛቸው ከ8 ሺህ ብር በላይ እንዲሆንና እሱም ከታክስ ነፃ እንዲሆን ጥናት አስጠንቻለሁ ብሎ ለብልጽግናው ሊቀመንበር ማቅረቡ ይታወሳል። የሰራተኛው ጥያቄ ሆኖ እያለ የብልጽግናው ስርዓት ግን በአገሪቱ ከ10 ሺህ እስከ 90 ሺህ የሚገመት የመንግስት ሰራተኛ ሊቀንስ መሆኑን አስታውቋል። በአማራ ክልል የሚደረገው የመንግስት ሠራተኛን የማባረር ዘመቻ ሁለት ዓላማዎችን የያዘ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች፣ የመጀመሪያው የሰራተኛ ቅነስ ዓላማ የፖለቲካ አመለካከታቸው ከብልጽግናው ተቃራኒ የሆኑትን በማጽዳት ቢሮክራሲውን በባዲን ለመሙላት ነው ሲሉ ባዲን ከ1997 ዓ ም ምርጫ በኋላ የተከተለውን መንገድ መልሶ እያመጣው መሆኑን ገልጸዋል። ምንጮቻችን አስተያየታቸውን ሲቀጥሉም ሁለተኛው ምክንያት ደግሞ የብልጽግና ሰራዊት ከአማራ ክልል ወጥቶ ከኤርትራ ጋር ለሚያደርገው ውጊያ ወደ ጠረፍ ሊንቀሳቀስ ይችላል ወይም ኃይሉ ስለተዳከመበት በርካታ ሚልሻና አድማ ብተና አሰልጥኖ ለማሰማራት ታቅዷል። በመሆኑም ባዲን ብልጽግና በቀጣዮቹ ወራት ከ120 ሺህ በላይ ሚልሻ ለማሰልጠን እቅድ ስላወጣ ለዚህ ዓላማ ሲባል የገንዘብ ማግኛ መንገድ ተደርጎ የተወሰደው የመንግስት ሰራተኛን በመቀነስ ስራውን በትንሽ የሰው ኃይል እያሰሩ የሰራተኛን ደሞዝና ጥቅማጥቅም ለሚልሻ ማሰልጠኛ መዋል ነው ሲሉ የብልጽግናን ዕቅድ አጋልጠዋል። በርካታ ሰራተኛ ይሰናበትባቸዋል ተብሎ የተለዩት የስራ መስኮች የጤናው ዘርፍ፣ ትምህርት፣ የፍትህና የዳኝነት ተቋማት እንዲሁም የፋይናንሱ ዘርፍ መሆናቸውን ምንጮቻችን ጨምረው ገልጸዋል። በዚህ የተነሳም በቀጣዮቹ ወራት በርካታ መምህራን ከስራቸው ሊሰናበቱ እንደሚችሉ የገለጹት ምንጮቻችን የጤናው ዘርፍ ደግሞ በርካታ ሰራተኛ በማባረር በሁለተኛ ደረጃ የተቀመጠ መሆኑን ተናግረዋል። ይህ በእንዲህ እንዳለ በአማራ ክልል የመንግሥት ተቋማት ውስጥ ከፍተኛ ቁጥር ያለው የሐሰተኛ የትምህርት ማስረጃ ተጠቃሚ መኖሩ ታውቋል። ይህን ለማጣራት የክልል ርዕሰ መስተዳደር ጽሕፈት ቤት ቴክኒካል ስልጠና ወስደው የተመደቡ አጣሪ ኮሚቴዎች አዋቀረ ሲሆን በአጣሪ ኮሚቴው ውስጥ የተመደቡት የብአዴን ባለሥልጣናት ራሳቸው የሐሰተኛ ትምህርት ማስረጃ ተጠቃሚዎች መሆናቸው ቅሬታ አስነስቷል። በመጨረሻም ህወሓት ወደ አማራ ክልል ለወረራ ሰራዊት አስጠጋ። ህወሓት በሶስት አቅጣጫ ሰራዊቱን በታንክ አጅቦ ወደ አማራ ክልል እያስጠጋ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። የብልጽግናው ሊቀመንበርና የትግራይ ክልል ጊዜው አስተዳዳሪ በቅንጅት እንደፈጸሙት የሚነገረው የህወሓት ሰራዊቱን ወደ አማራ ክልል የማስጠጋት ዘመቻ ከዛሬ ሌሊት ጀምሮ ሲካሄድ ማደሩን ምንጮቻችን ገልጸዋል። አስቀድሞም ቢሆን ሰራዊቱን ወደ አማራ ክልል ሲያስጠጋ የሰነበተው ህወሓት ዛሬ በመቀሌ ከተማ ወደ ወልቃይት መልሱን ከተፈናቀልን አምስት ዓመት ሞላን የሚል ሰልፍ አዘጋጅተዋል። ሰልፉን ያስተባበሩት ደግሞ የክልሉ ጊዜው አስተዳዳሪ መሆናቸውን ምንጮቻችን ተናግረዋል። አስቀድሞም ቢሆን ህወሓት በራያና ወልቃይት ኃይል እያስጠጋ የሰነበተ ሲሆን በተለይም በዛሬው ዕለት ከፍተኛ ቁጥር ያለውን ኃይሉን ማንቀሳቀሱ ታውቋል። ካለፈው ሰኞ ጀምሮ እንቅስቃሴ ሲያደርግ የሰነበተው የነ ደብረ ጽዮን ቡድን ሽሬ ከተማ ከሚገኘው መጋዘን እስካሁን አገልግሎት ያልሰጡ ታንኮችን አውጥቷል። ከአማራ ህዝብ ጋር ለሚያደርገው ጦርነትም ወታደራዊ ስምሪት የሰጣቸው አዛዦችና የተመደቡበት ቀጠና ሳይቀር ታውቋል። በራያ አቅጣጫ ዛሬ ከሌሊቱ 11 ሰዓት ጀምሮ ከመቀሌ ተነስቶ መረዋ የሚባል ቦታ አንድ ተሳቢ ጦር መሳሪያና ተተኳሽ አራግፏል ሲል ኢትዮ ፎከስ ኒውስ ዘግቧል። ሚዲያው አክሎም ባለማጣ መንገሻ ኃይሎም የተባለ ወጣት በህወሓት ወታደሮች በአሰቃቂ ሁኔታ መገደሉን ገልጾም ወጣቱን ከቤት አውጥተው እየጎተቱ ሲያሰቃዩት እንደነበርና ከመግደላቸው በፊት ጸያፍ ስድብ ይሰድቡት እንደነበር የዓይን ማኞች ተናግረዋል። ይህነ ደብረ ጽዮን ቡድን ይህንን ሁሉ ግብ ሲፈጽምና ከፍተኛ ኃይሉን ለውጊያ ሲያንቀሳቀስ የብልጽግና ሰራዊት በዝምታ ይመለከት እንደነበር የሚናገሩት ምንጮቻችን በበኩላቸው በአማራ ላይ እየተፈጸመ ያለው ሸፍጥ በብልጽግናና በህወሓት የጓዳ ስምምነት መሠረት ነው ብለዋል። የብልጽግናው ሊቀመንበር በበኩላቸው ትናንት ባደረጉ ስብሰባ ላይ እኛ ለትግራይ የማናስብ ይመስላችኋል ወይ ሲሉ ከነ ደብረ ጽዮን ቡድን የበለጠ እሳቸው ለትግራይ ህዝብ የሚጨነቁ መሆናቸውን ተናግረዋል። የብልጽግና ፓርቲ ተቃዋሚ ነን የሚሉ ግን ደግሞ ለብልጽግናው ሊቀመንበር ልዩ ፍቅር ያላቸው የፖለቲካ ፓርቲዎች ሰሞኑን በጠቅላይ ሚኒስትር ጽህፈት ቤት ስብሰባ መካሄዱ ይታወሳል። በወቅቱም የብልጽግናው ሊቀመንበር ህወሓትን በተመለከተ በሰጡት አስተያየት ትግራይ ክልል ውስጥ ህገ መንግስቱን የሚጻረር ድርጊት እየተፈጸመ እንደሆነ ከእኛ የተሰወር አይደለም፣ በቸልታ ስለምናልፈው እንጂ። ምክንያቱም ጦርነቱን የሚቀሰቅሱት እነሱ ስለማይሞቱና የሞተ ያለውም የትግራይ ወጣት ስለሆነ ለትግራይ ወጣት ስንል ነው የህወሓትን እንቅስቃሴ በቸልታ የምናልፈው ብለዋል። ይህን ንግግራቸውን የተከታተሉ አስተያየት ሰጪዎች ህወሓት አሁንም ለብልጽግናው ሊቀመንበር ምቹ መሳሪያ ሆኖ መቀጠሉን ገልጸው የአማራን ፖለቲካ እንደፈለጉ ለመጫወት የሚጠቅማቸው የህወሓት መኖር ነው፣ ህወሓት ለጦርነት እየዘጋጀና እየሰለጠነ መሆኑን እያወቁ በቸልታ ያለፉትና አማራው ደግሞ ርስት የተወረረ ብሎ ከብልጽግና ጎን ተሰልፎ ህወሓትን እንዲዋጋላቸው ለማድረግ የሚጠቀሙት ይህንን ዘዴ ነው ሲሉ ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የተሰናዱት የጣና ቴሌቪዥን ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።